ጠቅላይ ሚኒስትር ዶክተር ዐቢይ አሕመድ ለ1446ኛው የኢድ አል አድሃ አረፋ በዓል የእንኳን አደረሳችሁ መልዕክት አስተላልፈዋል። በአረፋ በዓል ወቅት የሚታወሱ ሁለት ሴቶች ለምንገነባት የበለጸገች ኢትዮጵያ እጅግ በጣም አስፈላጊዎች ናቸው። የአረፋ በዓል መስዋዕትነት የሚታሰብበት በዓል ነው። ነቢዩ ኢብራሂም ልጃቸው እስማኤልን በፍቃዳቸው ለፈጣሪ መስዋዕት ለማድረግ ፍጹም ቆራጥነታቸውን ያሳዩበት በዓል ነው። አረፋ ልጅን ለፈጣሪ መስዋዕት ከማድረግ በላይ መታዘዝም መሰጠትም የለም። ሀገር የምትጸነው በመስዋዕትነት ነው። ያውም የምንወደውን ነገር መስዋዕት በማድረግ ሀገር ማለት ቀዳሚው ትውልድ ለተተኪው ትውልድ ሲል መስዋዕትነት የሚከፈልባትም ናት። ነቢዩ ኢብራሂም ልጃቸውን ለመስዋዕትነት በማዘጋጀታቸው በምትኩ የሚሰዋ በግ ከአላህ አግኝተዋል። ሌላ መስዋዕት ለማግኘት ራስን መስዋዕት ማድረግ ይገባል። በኢብራሂም ልቦና እስማኤል ተሰውቷል። ለሀገሩ የሚሰዋ ትውልድ የሚፈጠረው ለሀገሩ ቀድሞ የተሰዋ ትውልድ ነው። እናቶቻችንና ና አባቶቻችን ለሀገራቸው ነጻነትና ሉዓላዊነት መስዋዕትነትንም ከፍለዋል። በዚያ መስዋዕትነታቸው ሰማያዊና ታሪካዊ ዋጋም ያገኙበታል። ተመጣጣኝ ምድራዊ ምንዳ ግን አያገኙም፣ ለሕይወት የሚመጥን ምንም አይነት ምንዳ ስለሌለ የእነርሱን ምንዳ የምንቀበለው እኛንን የእኛን ምንዳም ተተኪው ትውልድ ይመነደዋል። አረፋ ወአረፍቲኒ ወአረፍቱ አወቅሽኝ አወቅኩ የተባለበትን በዓል ነው። አደምና ሀዋ ከጀነት ከወጡ በኋላ ለረጅም ዘመን ተለያይተው ኑረዋል። የተገናኙትም በአረፋ እለት ነው። አረፋ የተለያዩ የሚገናኙበትም በዓል ነው። ሰዎች በተለያዩ ምክንያቶች ሊለያዩ ይችላሉ። አሳዛኙ ነገር መለያየቱ ሳይሆን ተለያይቶ መቅረት ነው። ሀሳብ፣ አመለካከት፣ ቅሬታና ያለፈ ታሪክ በአንድም በሌላ መንገድ አለያይተውን ይሆናል። ነገር ግን የአንድ ሀገር ልጆች እንደመሆናችን መጠን ተለያይቶ መቅረት ሳይሆን እንደ አደምና ሀዋ የመገናኛ መንገድ ያስፈልገናል ለኛ የመገናኛ መንገዳችን ሀገራዊ ምክክር ነው። ሀገራዊ ምክክር ሀሳቦቻችንና ፍላጎቶቻችን የሚገናኙበት መድረክ ነው። አንዱ ሌላውን የሚረዳበት፣ አንዱ ሌላውን የሚያስረዳበት፣ አንዱ በሌላው ጫማ የሚቆምበት፣ አንዱ የሌላውን ሕመም የሚታመምበት፣ በመገናኘት አወኩሽ አወኮ የምንባባልበትም ሰላማዊ መድረክ ነው። በመሆኑም የአረፋን በዓል ስናከብር ከብር ለሀገርና ለነገ ትውልድ የምንካፈለውን መስዋዕትነት እያሰብን በሀገራዊ ምክክሩም የምናገኝበትን መድረክ ይበልጥ እያጠናከረ እንደሚሆን ተስፋ አድርጋለሁ። መልካም የአረፋ በዓል ይሆንልን። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያንና ሕዝቦቿን ይባርክ።